ሁለቶችም ከብሩ ጋር የምረችበት ምንድን ምክንያት ብሩ ክኩ ጓደኛ ይኮ ነው። የስንት ዓመት ጓደኛ የብዙ ዓመት ጓደኛ ሽም ሆነ የብዙ ወራት ጓደኛ የአንቺን ፍቅረኛ የእሱን ፍቅረኛ ጓደኛሞች እንድትሆኑ አልፈቀዱላችሁም ወይም ደግሞ አልፈለጉም። ስለዚህ ሶሲ ጥግሽን ያዥ፣ ቦታሽን ያዥ፣ ፍቅረኛሽን ያዥ። በህግ አምላክ ወደ ልጆቹ ህይወት ድጋሚ ተመልሰሽ እንዳት መጪ በፈጠረሽ እንደው እግዚአብሔርን ፍሪ። ሰምታችኋት አላደል ጋይስ? ከብሩክ ጋር አገናኘሃለሁ እያለች ነበር። ሶ አሁንም ወደነ ብሩኬ ለመምጣት እየፈለገች ነው። ይችልች በቃ የብዙ አመት ጓደኛሽም ሆነ ምንም ሆነ ከብሩኬ ራቂ። ምክንያቱም አንደኛ እነዚህ ሁለት ታዳጊዎች እነዚህ ሁለት ልጆች በአንቺ ምክንያት እንደተጣሉ በአንቺ ምክንያት ብዙ ደረጃ እንደደረሱ አሁን ላይ ሁለቱም የየራሳቸው ነገር ላይ ና ኩርፊያ ላይ ናቸው። ሀይሚን ፖስት የምታደርገውን እያየሽ ነው። ብሩኬን ፖስት እያደረገ ያለውን እያየሽ ነው። እነዚህ ሁለት ልጆች ይጓደዳሉ፣ ይፋቀራሉ ከልባቸው። ነገር ግን አንቺ ገብተሽ በመካከላቸው ለማ አመሰቃቀልሻቸው። ስለዚህ ስታወሪ የብር ጓደኛ ነኝ ስትይ ትንሽ አታፍሪ። መህቴ ማለቴ በኖርማል ወይም ደግሞ ሰላም በሆኑበት ሰዓት እንደዚህ ብትይ ምንም ማለት አልነበረም። ግን እነሱ በተጣሉበት ሰዓት፣ ሁለቱ ተለያይተው ባሉበት ሰዓት በአንቺ ምክንያት ባልና ሚስት ፍቅረኛሞች ተለያይተው እያሉ አንቺ በኮንፊደንስ ወጥተሽ ብሩክ ጓደኛ ነው፣ በጣም ይደብራል። ጓደኛው እንደሆንሽ ታውቃለች አይሚ። ግን ምን ልትሰሪ አልጋ ውስጥ ተገኘች ተብላ በአንቺ ምክንያት ተለያይተዋል። እነዚህ ሁለት ልጆች ማለት ነው፣ ዛሬ ቢጣሉ ነገ ይታረቃሉ። እነሱ ግን ደግሞ አንቺ ተመልሰሽ ወደ እነሱ ህይወት ከገባሽ ድጋሚ መጣላታችሁ አይቀርም። ስለዚህ እባክሽን እባክሽን እባክሽን ጥግሽን ያይሽ። ሰላም እንዴት ናችሁ? ወይኔ ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ከባድ ነው የእውነት። ትንሽ የሚያስጠላ ሁኔታ ላይ ነው ያለ ነው። የእውነት በጣም በጣም እኔ የምናገርበት ቃል እራሱ ያንሰኛል። ይሄ ሚ የብሩኬ ጉዳይ እንደዚህ መሆኑ ብቻ ግን አላውቅም። ይሄ ቀን አልፎ የምናወራበት ቀን ይኖራል፣ ፈጣሪ ነው የሚያውቀው፣ ይኖር ይሆናል። እኔ መቼም ቢሆን ተስፋ አልቆርጥም በእነሱ ነገ ሰላም እንደሚፈጠር አውቃለሁ፣ ሰላም እንደሚሆኑ አውቃለሁ። ሁሉም ነገር እንደሚያልፍ አቃለሁ። ምክንያቱም ከአሁን በፊትም አልፈው አይተናቸዋል። ብዙ ነገር አሳልፈናል አብረን፣ እኔም እናንተም፣ ብሩኬም ሀይሜም ብዙ ነገር አብረን አሳልፈናልና ይችም ቀን ደግሞ እንደምታልፍ አቃለሁኝ። የእሷም እንግዲህ ፍቅረኛ ተብዬው ዛሬ መጥቶ ከብሩኬ ጋር ያላችሁ ነገር ግልጽ አልሆነልኝም። የሆነ የደበቅሽ ነገር አለ፣ በዛ ላይ ደግሞ አልነገርሽኝም። እና ሀይሚስ በዚህ ደረጃ ልትቆጣ ወይም ደግሞ በዚህ ደረጃ እንደዚህ ልታኮርፍ የቻለችው ምንድን ነው? እንዴት በዚህ ልክ ልታኮርፍ ቻለች? እያለ ነው። እና ከብሩኬ ጋር አገናኘሃለሁ የሚለው ግን እባክሽ ወደ እነሱ ህይወት ተመልሰሽ አትምጪ ሀይሚ በዚህ ልክ የተቀየመችበትን ደግሞ ዳኒ ወንድሜ አይተሃል፣ ምን እንዳደረገች እንግዲህ አንዲት ባለትዳር ወይም ደግሞ ፍቅረኛ ያላት ሴት ከአንድ ባለትዳር ጋር የፈለገ ፕራንክ ቢሆን አጠገቡ ራቁቷ ሚሆን ትልቅ ትልቅ ትልቅ ትልቅ ወንጀል ነው። ስለዚህ እኔ በሱም እሱንም አልቃወምም እንደ አንድ አፍቃሪ እንደኔ ትክክል ነው። በደንብ አጥብቃ ጠይቃት ግን አጥብቆ ሲጠይቃት ራሱ ትክክለኛ መልስ አልነበረም ስትመልስ የነበረው በቃ ፕራንክ ነው በቃ ፕራንክ ነው ምክንያቱም ሀይሚ ለምን እንደዚህ ልትሆን ቻለች ስትል ሲላት ማለት ነው ምን ስትል መሰላችሁ ምንድን ነው ያላችሁት እና ምን አገባኝ እኔ ምናምን ነገር ነው ያለችው ሶ ይቺ ልጅ አሁንም ሁለቱን የማራራቅ ስራ ነው የያዘችው ተየኛ ምን አገባኝ ኔ ያለች ምን ማለት ነው ምን አገባኝ የሰው ፍቅረኛ አለያይተሽ በአንቺ ምክንያት እኮ ነው የተለያዩት እንዴት ነው ምን አገባኝ ልት የምትችው እኔ ግን ይመስለኛል ማለት ነው ይሄ ዳኒ ተብዬ እኔ ለማጣላት ምናምን ፈልጌ አይደለም፣ ግን ይቅርታ አድርጉ ሊላቃሉ አንተን እራሱ በጣም ይሁን በቃ የንቀት ንግግር እንደናቀች ምናምን ነው የተሰማኝ ማለት ነው። እና በደንብ አጥብቆ ሲጠይቃት በቃ የራስህ ጉዳይ አይነት መልስ ነው ስትመልስለት የነበረው። እና ወደ ራስሽ ተመለሽ፣ ሴት ነሽ። እኔ ክፉ ቃል ላለመናገር ብዙ እየሞከርኩ ነው፣ ግን ካየሁት አንጻር ነው የምናገረው። ያየሁትን በሙሉ ነግርሻለሁ። ሴት ነኝና እኔ አንቺን ክብር መንካት ሳይሆን ግን ካየሁት አንጻር ነው የምናገረው። እኔ እያደረግሽ ካለሽው አንጻር ከአንድ ሴት ልጅ የማይጠበቅ ነገር እያየሁ ስለሆነ ማለት ነው። እና ሀይሚ አይታሽ ምናምን ሲላት ራሱ ቴኛ ምን አገባኝ፣ ቴኛ ምን አገብ። እና አሁን እኮ እነሱ የተጣሉት ስለተጣሉ ምን አገባኝ እያለች እኮ ነው፣ ምን አገባኝ ይጣሉ እያለች ነው ያለችው። ስለዚህ በጣም ነው የሚደብረው። እንደዚ አይባልም፣ አይደረግም። በቃ በስነ ስርዓት ሀቅ ካለሽ ጎበዝ ከሆንሽ እውነት ካለሽ፣ አይ እንደዚህ እንደዚህ ነው ቀስ ብለሽ በቃ ለሁሉም ነገር ጥፋተኛ ነኝ፣ ተጠያቂዋ እኔ ነኝ፣ በቃ ሁለቱንም ለማስማማት እሞክራለሁ ማለት ነበረች። ቴኛ ምን አገባኝ ስትል ነው የነበረው ወይ ምንቅርቅርቅርቅር ያለሽ ማንቃራ ማለት ነው። በዛ ላይ ደግሞ ማለት ነው ማነው ዳኒ ወንድሜ ከቻልክ ሀይሚና ብሩኬን በቃ ለማስታረቅ ሞከረ። እሷ ግን ወደዚህ ህይወት ባትመጣ ደስ ይለኛል፣ ድጋሜ ወደ እነሱ ህይወት ባትመጣ። ምክንያቱም ሀይሚ እሷን ስታይ ነው ነብር የምትሆነው በቃ ጓደኛ የሚባለው ነገር የብሩክን ስም ሲጀመር ባጠሪስ በቃ። ምክንያቱም በአንቺ ምክንያት ችግር እየተፈጠረው ለህሊናሽ ስትይ እንዲህ በእኔ ምክንያት ትክክለኛ ሰው ከሆንሽ እኛም በዛን ሰዓት እናከብርሻለን። በቃ በእኔ ምክንያት የሰው ህይወት መበጥበጥ የለብኝም ብለሽ ማሰብ አለብሽ። በቃ ስሙን ራሱ በዚህ ሰዓት በጣም በተጋጋለበት ሰዓት ስሙን ራሱ ጓደኛዬ ነው ብለሽ መጥራት የለብሽ እና አንተም ብትሆን እኔ የሰው ልጅ ይለያ ያለልም አንተን ብትሆን ታፈቅራታለህ ትወዳታለህ። ስለዚህ በስነ ስርዓት ካስረዳችህ የዛሬው ቪዲዮ ምንም በስነ ስርዓት አላወራችሁም። ስለዚህ በስነ ስርዓት ካስረዳችህ ያው ከሷ ጋር አልቀጠልም ምናምን ብሏል። በስነ ስርዓት ካስረዳችህ፣ ምክንያቷን ከነገረች ከነገረችው፣ እውነታውን ካወቀህ ከተረዳህ፣ ካወቀ ከተረዳ ይቀርበላትና እናንተም ህይወታችሁን ቀጥሉ። እነዚህ ልጆችም ጋር አትድረስ። በቃ እዛው ያዝልን በፈጠራ እነሱ እንደምንም ብለው መታረቃቸው አይቀርም። ወደ ፍቅራቸው ይመለሳሉ። እነሱ ወደ ፍቅራቸው እንዲመለሱ ግን እሷ ከነሱ ህይወት መውጣት አለባት። እዛው ያዝልን። አንተ እነሱ እሷ እንዲህ በኮንፊደንስ ነበረ በቃ ብሩክን አገናኝሃለሁ፣ የረጅም ጊዜ ጓደኛዬ ነው ልትሆኝ ትችያለሽ፣ ግን ደግሞ የእሱ ፍቅረኛ ወይም ደግሞ የእሱ ሚስት ጓደኛው እንድትሆኝ አልፈለገችም። በቃ ስለዚህ የሰው ህይወት የሚያሳስብሽ ከሆነ ለክብርሽ የምትጨነቂ ከሆነ በሰው ባልና ሚስት መካከል አትግቢ። በቃ ለራስሽ ክብር ካለሽ እንደዛ አድርጊ። በእነሱ መካከል በፍጹም መግባት የለብሽም ስለ ራስሽ ክብር የምትጨነቂ ከሆነ ማለት ነው።